የአፍሪካ ግዙፉ ቅንጡ ሎጅ ወላይታን ዱባይ የሚያደርገው አስደማሚው የቢሊዮኖች ፕሮጀክት የውብ ተፈጥሮ መገኛና እንግዳ ተቀባይ ህዝብ ባለቤት በሆነችው በወላይታ ከተማ አንድ ትልቅ ዓለም አቀፍ ፕሮጀክት ይፋ ሆኗል። የቀድሞ የኢትዮጵያ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ በአፍሪካ ደረጃ ግዙፍና ዘመናዊ የሚባለው ሊገነቡ የመሰረተ ድንጋይ ያስቀመጡ ነው። ይህ የቢሊዮኖች ሜጋ ፕሮጀክት ለወላይታና ለአካባቢ ህዝብ ምን ትርጉም ይኖረዋል? ለኢትዮጵያ ቱሪዝም ምን አዲስ ተስፋ ይዞ ይመጣል የሚለውን ጨምሮ ስለዚህ የአፍሪካ ቅንጡ ሎጅ አስደማሚ ፕሮጀክት አስደናቂ መረጃዎችን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆዩን። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች ለመሰጥ ቻናችን ሰብስክራይብ ቪዲዮም ላይክ ማድረግ ቤተሰቡን ይወዳሉ። ያን ወደ መረጃው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በወላይታ ትልቅ ሎጅ ሊገነቡ ነው። አቶ ኃይለ ማርያም ደሳለኝ ይህንን ሎጅ የሚገነቡት በኃይለ ማርያምና ሮማን ፋውንዴሽን አማካኝነት ሲሆን ሎጁ በአፍሪካ ደረጃ ግዙፍ የሚባል እንደሚሆንም ተገልጸዋል። የግንባታውን ስራ በይፋ ያስጀመሩ ሲሆን እንደተናገሩትም ይህ ሎጅ በአፍሪካ ደረጃ ትልቅ የሚባል ከመሆኑ በላይ ዓለም አቀፍ ደረጃውን የጠበቀ የቅንጦት ሎጅ ነው። በአጭር ጊዜ ውስጥ የግንባታው ስራም ተጠናቆ ለሕዝብ ክፍት እንደሚደረግም ተነግሯል። ሎጁ በቴክኖሎጂ አገዛዝ ዘመን ተሻጋሪ እንዲሆን ልዩ ትኩረት እንደሚሰጠው የገለጹት አቶ ኃይለማርያም ደሳለኝ ሲጠናቀቅ ለበርካታ ወጣቶች የስራ እድል እንደሚፈጥርም አስረድተዋል። የፕሮጀክቱ ዋና ዓላማ ከቱሪዝም ገቢ ከማስገኘቱን ባሻገር ለአካባቢው ማህበረሰብ በተለይም ለበርካታ ወጣቶች ሰፊ የስራ እድል መፍጠር ነው። በተለይም ደግሞ ይህ ግዙፍ ሜጋ ፕሮጀክት የወላይታን ዞን ኢኮኖሚ በማነቃቃት ረገድ የራሱን ጉል አስተዋጽኦም ያደርጋል። የሀይለ ማርያም ና ሮማን ፋውንዴሽን ይህን ፕሮጀክት ማስጀመር ሌሎች ባለሀብቶች በቱሪዝም ዘርፍ በተለይም ከዚህ ቀደም ትኩረት ባላገኙ አካባቢዎች ላይ ኢንቨስት እንዲያደርጉም ትልቅ መነሳሳትን ይፈጥራል። በደቡብ ኢትዮጵያ ምርት ላይ የሚገነባው ይህ ዓለም አቀፍ ደረጃውን የጠበቀ ሎጅ የውጭና የሀገር ውስጥ ቱሪስቶችን ቁጥር በመጨመር ለአገሪቱ የውጭ ምንዛሬ ግኝት የበኩሉን አስተዋጽኦ ያደርጋል ከዚህም ባሻገር ይህ ግዙፍ ሜጋ ፕሮጀክት ለወላይታ ህዝብ የልማትና የስራ እድል የኢትዮጵያ ቱሪዝም ደግሞ አዲስ ተጨማሪ ድምቀት ይዞ ይመጣል ተብሎም ተስፋ ተደርገዋል ይህ በወላይታ ይገነባል የተባለው የቅንጦት ሎጅ በውስጡ እጅግ አስደማዊ ማዕከላትን ይዛል ተብሎም የሚጠበቅ ነው። ከነዚህ መካከልም ሎጁ ከሁለት መቶ በላይ ዘመናዊ አገልግሎት የተሟላላቸው በተለያየ መጠንና ደረጃ የሚገኙ የመኝታ ክፍሎች አንስቶ እስከ አምስት ለቪይፒ እንግዶች አገልግሎት የሚሰጡ ቪላዎች፣ አምስት የኦዲዮ ቪዣል መሳሪያዎች የተሟላላቸው የስብሰባ አዳራሾች፣ ዘመናዊና ባህላዊ ምግቦችን የሚያቀርቡ ሬስቶራንቶችና ለመዝናናትም ሆነ ጤንነትን ለመጠበቅ የሚያስችሉ የመዋኛ ገንዳ፣ ጂምናዚየም፣ የስፓ፣ የስቲም ባስ፣ ሳውና ባስ፣ ሞሮኮ ባስ እና የውበት ማዕከላት እንዳሉትም ተነግረዋል። በተጨማሪም ባር ላውንጅ፣ የንግድ ማዕከላት እና የሕፃናት መጫወቻን ጨምሮ በርካታ ማዕከላት ይኖሩታል። ወላይታ ስሟ ሲጠራ አብሮ የሚነሳው አንድ ነገር አለ። እሱም የኩራትና የጥንካሬ መንፈስ ነው። ወላይታ ማለት ለምለም መሬትና ውብ ተፈጥሮ ብቻ አይደለም። ወላይታ ማለት የእንግዳ ተቀባይነትና የስራ ወዳድነት ተምሳሌት ነው። ከዚህም ባሻገር ወላይታ ሲባል ከሃይማኖች የሚመጣው ሌላኛው ነገር የሙዝ ተክል ነው። ይህ ተክል ለወላይታ ሕዝብ ምግብ ብቻ አይደለም፤ ባህሉ ነው፣ ማንነቱ ነው፣ ኢኮኖሚው ነው። የወላይታ ምድር በተፈጥሮ ሀብት የታደለች ናት። ከአረንጓዴ ተራሮችና ሸለቆዎች እስከ ውብ ፏፏቴዎች ድረስ ዓይንን የሚማርኩ ስፍራዎች አሏት። ነገር ግን ከዚህ ተፈጥሮ በላይ የሚደንቀው የህዝቡ የስራ ፍቅር ነው። የወላይታ ሰው በስራ አይታማም። በንግድ ብላቱ፣ በእርሻ ጥበቡና በልፋቱ ይታወቃል። ይህ የስራ ባህል ከትውልድ ወደ ትውልድ እየተላለፈ የወላይታን ኢኮኖሚ በማነጽ ነገር ትልቅ ሚና ይጫወታል። እንግዲህ በዚች በተፈጥሮ ፀጋ በተዋበችው ምድር ከቅርብ ጊዜ ወዲህ እጅግ በርካታ ፕሮጀክቶች እየተሰሩባት ይገኛል። ለምሳሌ ያህልም ቅርብ ጊዜ ተመርቆ አገልግሎት የጀመረው የኃይሌ ሆቴል አንዱ ነው። ይህ ግዙፍ ሆቴል እንደሚታወቀው ለከተማዋ እጅግ አስደናቂ ገጽታን አላብሷታል። ይህ የቅንጦት ሆቴል ከአንድ ነጥብ አንድ ቢሊዮን ብር በላይ መፍጀቱም ተገልጿል። የኃይሌ ሆቴል ወላይታ ሶዶ ለ ሁለት ሺህ ሰራተኞች የስራ እድል መፍጠሩም ይታወቃል። ከተመሰረተ አስራ አራት አመታትን የተሻገረው ኃይሌ ሆቴሎችና ሪዞርቶች ግሩፕ ዘጠነኛውን መዳረሻና አራት ኮከብ ሆቴል በወላይታ ሶዶ ከተማ አገልግሎት መስጠት ከጀመረም ቆየት ታለ ሲሆን ይህ ቅንጡ ሆቴል ለከተማዋ ቱሪዝም ከፍተኛ ድርሻን በመውጣት ላይ ይገኛል። ኃይሌ ሆቴል ወላይታ የተለያየነትና ስፋት ያላቸው 107 የእንግዳ ማረፊያ ክፍሎች፣ ደረጃቸውን የጠበቁ የመመገቢያ አዳራሾች፣ እንዲሁም ደግሞ ባሮች፣ ከ15 እስከ 500 ሰዎችን በምቾት ሊያስተናግዱ የሚችሉ ሰባት ሁለገብ አዳራሾች፣ ከፍተኛ ፍጥነት ያለው የበይነመረብ ኢንተርኔት አገልግሎት፣ የስቲም የሳውና እና የማሳጅ አገልግሎት፣ የስፖርት ማዘወተሪያ ስፍራዎች፣ የመዋኛ ገንዳና ጂምናዚየምን ጨምሮ የተለያዩ እጅግ ቅንጡ ማዕከላትን ያካተተ ነው። በመሆኑም ታዲያ አሁን ላይ ግዙፍ ሆቴል ለከተማዋ ትልቅ ድምቀት ከመሆኑ በተጨማሪ በርካታ ቱሪስቶችን ተቀብሎ በማስተናገድ ላይ ይገኛል። በተመሳሳይ የግንባታ ፕሮጀክት ከወላይታ ብዙም ሳንርቅ በአዋሳ ከተማ ይገነባል ተብሎ ስለተነገረው የቢሊዮን ዶላር አስደማሚ የሪዞርትና ወተር ፓርክ ግዙፍ ሜጋ ፕሮጀክት ጥቂት እንንገራችሁ። ይህ በውቢቱ ሀዋሳ ከተማ በቢሊዮን ብር በሀዋሳ ቅዳርቻ ላይ የተገነባ የሚገኘው ሀዋሳን የሚቀይረው አስደማዊ ሚጋ ፕሮጀክት የሪዞርትና ና ወተር ፓርክ ትልቅ ግንባታ ነው። በአስደማዊ ሁኔታ ለመዝናኛ መዳረሻነት እየተገነባ የሚገኘው ይህ የቅንጦት ፕሮጀክት የሀገራችን ትልቅ ሀብት፣ እጅግ አስደናቂ ግርማ ሞገስ ባለው የሀዋሳ ፍቃይ አጠገብ እየተገነባ ሲሆን ፕሮጀክቱ በቀጣዮቹ ስድስት ወራቶች ውስጥ እንደሚጠናቀቅም ተገልጿል። ይህ በለምለም አረንጓዴማ አካባቢ በቅንጡ መገልገያዎች ተቦ እየተገነባ የሚገኘው ሪዞርትና ና ወተር ፓርክ የቅንጦት ፕሮጀክት እጅግ ዘመናዊ ና ባህላዊ ማዕከላትን አካቶ የሚገነባ ሲሆን ፕሮጀክቱ በተለይ ለውጭ አገር ጎብኚዎች ተስማሚ ሆኖ እየተገነባ እንደሆነም ተነግረዋል። ይህ የሀገራችን ግዙፍ የቅንጦት ፕሮጀክት በውስጡ በተለይ ለውጭ ሀገር ቱሪስቶች ተስማሚ የሆኑ የተለያዩ የመዝናኛ አማራጮችን የሚሰጥ የውጭ ሀገር አምፊቲያትር፣ መዋኛ ገንዳ፣ የህጻናት መጫወቻ ስፍራ፣ የተለያዩ የፍራፍሬ ስፍራዎችና ና የአትክልት ስፍራዎች፣ የቴኒስ መጫወቻ ሜዳ፣ የእጽዋት መንከባከቢያ ስፍራ፣ ሱቆች፣ የተለያዩ ባህላዊና ዘመናዊ ምግቦች የሚቀርብበት ትልቅ ሬስቶራንት፣ የቱሪስቶች ካምፕ፣ ደረጃውን የጠበቀ የእንግዶች ሰዎች ማረፊያና የተለያዩ እጅግ ዘመናዊ የመዝናኛ ማዕከላትን አካቶ እየተገነባ ነው። ከዚህም በተጨማሪ ይህ በማራኪው የሐዋሳ ፍቅር ሐይቅ አጠገብ ግንባታው እየተገባደደ የሚገኘው የቅንጦት ፕሮጀክት የሐዋሳ ፍቅር ሐይቅ ለመመልከት የሚያስችሉና ወደ ሐይቁ መሄድ የሚያስችሉ ዘመናዊ ጀልባዎችን የሚይዝ መሆኑም ተነግሮለታል። ፕሮጀክቱ ሲጠናቀቅ ዘርፈ ብዙ አገልግሎት የሚሰጥ የሐዋሳን ሐይቅ ለመዝናኛነትና ለሌሎች አገልግሎት መጠቀም የሚያስችል እና ከተማዋ ለኮንፈረንስና ቱሪዝም ተመራጭነት የሚያሳድግ ነው። ይህ ብቻም ሳይሆን ይህ ግዙፍ ሜጋ ፕሮጀክት ለሐዋሳ ከተማ ተጨማሪ ውበትን የሚያላብስ ከመሆኑ በላይ ለበርካታ ዜጎች የስራ እድልን የሚከፍት፣ ሀይቁንም ለመጠበቅ የሚያስችል ነው። በመሆኑም ታዲያ ይህ የሀገራችን ግዙፍ ሜጋ ፕሮጀክት ሲጠናቀቅ ዘና ማለት ለሚሹ ግለሰቦች ምቹ አጋጣሚን የሚፈጥር ማራኪ መዳረሻ ነው። ከባህር ጠለል በላይ 1708 ሜትር በላይ የምትገኘው ሐዋሳ የአየር ንብረቷ ለኑሮ ምቹ መሆኑም ይገለጻል። ውበት፣ ጽዳትና ፍቅር የከተማዋ ልዩ መገለጫዎች ናቸው። የሐዋሳ ከተማ በፍጥነት እያደጉ ካሉ ከተሞች አንዷ ስትሆን ስምንት ክፍለ ከተሞችና 32 የገጠር ቀበሌዎች እንዳሏትም ይነገራል። የአሳ ገበያ በሐዋሳ ከተማ በተለምዶ አሞራ ገደል የተባለው የሚጠራ ቦታ የሚገኝ ሲሆን ከአሳ ንግድ በተጨማሪ የአሳ ተመጋቢዎች ዋና መዳረሻ ነው። ቡርሳሜ በአዋሳ ተወዳጅ ከሆኑ ባህላዊ ምግቦች አንዱ ሲሆን ቆጮና ቅቤን በዋና ግብዓትነት መጠቀም ይዘጋጃል። ይህች ከተማ የሀገራችን የመጀመሪያዋ የቱሪስቶች መዳረሻ እንደመሆኗ መጠን በከተማዋ ከዚህ ከላይ ከጠቀስ ነው ግንባታው እየተገባደደ ከሚገኘው ሪዞርትና ወተር ፓርክ ግዙፍ ፕሮጀክት በተጨማሪ በከተማዋ የአዋሳ ከተማ ልዩ መለያ የሆነውን ታቦር ተራራን ለማልማት የ200 ሚሊዮን ብር ፋሮ ፕላዛ የተሰኘ ትልቅ ፕሮጀክትም እየተከናወነ መሆኑ ይታወቃል። ፕሮጀክቱ ከዓለም ባንክ በተገኘ በጀት በአዋሳ ከተማ አስተዳደር ባለቤትነት እየተሰራ ሲሆን ፕሮጀክቱ የሲዳማ ሕዝብ ጉንጭ ለጉንጭ በመሳሳም በሚጨፍርበት ፋሮ ጭፈራ ስም የተሰየመ ነው። የሲዳማ ሕዝብ ባህላዊ መገለጫ ይዞታዎችን የያዘ እና ኢትዮጵያ ውስጥ ከተሰሩ የተራራ ላይ ደረጃዎች የተለየ የዳይመንድ ቅርጽ ያለው ደረጃ ይኖረዋል ተብሎ ተነግሮለታል። ሰዎች ወደ ተራራው በቀላሉ እንዲወጡ ከሚያደርጉት ደረጃዎች በተጨማሪ አስፈላጊ መሰረተ ልማቶች እየተሟሉት ሲሆን እንዲሁም ደግሞ ለአብነትም ይህ ግሩ ሜጋ ፕሮጀክት በውስጡ አምፊቲያትር፣ የባህል አዳራሽ፣ የህፃናት መዝናኛዎች፣ የውሃ ፓርክና የማንበቢያ ቦታዎችን ጨምሮ የተለያዩ የመዝናኛ ቦታዎችም ይኖረዋል። እንደሚታወቀው ታቦር ተራራ በሁሉም አቅጣጫ ከተማዋን የሚያስቃኝ በመሆኑ የተራራው መልማት ለቱሪስት ፍሰት ትልቅ አስተዋጽኦ ያለው ሲሆን ፕሮጀክቱ የሲዳማን ህዝብ ባህል፣ ታሪክና ትውፊት ከማስተዋወቁን ባሻገር በተለይም ለከተማ ወጣቶች ትልቅ የስራ እድል እንደሚፈጥርም ይታመናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባረሰናችሁ መረጃ እንደተደስታችሁበት እና ስለዚህ የአፍሪካ ግዙፍ የቅንጦት ሎጅ በወላይታ በቂ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ፣ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የሚያስባቸው መረጃዎች ይዘን ቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱን መጫ ነውን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይሁን።